ፋሽን ጀመርኩ እና ይህንን ፎርኖግራፊ ከዛ ስልክ መጀመሪያ ስራ ገባሁ። እዛ በቃ ለረጅም ጊዜ በፊት ግን በቃ ምን እያደረኩ እንትን እያልኩ ሄድኩኝ ማለት እየተውኩኝ ምናምን በጣም ከራሴ በጥንቃቄ ምናምን እየገባሁ ሲሄድ እየቀነስኩኝ ምናምን ነው እንጂ መታውትኝ ማቆም አልቻልኩም። ይህን አሁን በጣም ረጅም ስድስተኛ ክፍል እያለውን የጀመርኩት ብዬሻለው። አሁን እድሜ ሀያ ሰባት አመቴ ነው። እስካሁን ድረስ አሁን ላይ በቃ በጣም ማልቀስ ሳለው። ኢቨን እዚህ ያለውት ኮንትራት ቤት ነው ያለውትኝ። ተምሬ ተመርቄ ስራ ምናምን ይዤ እየሰራሁኝ ነበረ። ቦይፍሬንድ ነበረኝ በመሀል። ከዛ ከቦይፍሬንድ ጋ ደግሞ እንትን ማለት መግባባት አልቻልንም ምናምን ነገር

በዛም ምክንያት ይዝን እሱም ደግሞ በቃ በምንትን መግባባት፣ በዚህ ኬዝም ሳይሆን በሌላም ኬዝም መግባባት አልቻልንም። እሱ ጋር ያለኝንም ነገር ማቆም አልቻልኩም። በቃ በጣም ለመወደው ግን እንደማይሆን አውቃለሁ። እ ያለሁበትን ሁኔታ ምናምን ነገር በቃ ሁሉንም ነገር ማያይዘው ከዛ ነገር ጋር በቃ በ የኃጢአቴ ነው እየተቀጣሁ ያለሁት። ምንም ነገር ባረጋ ይሳካልኝ፣ ምንም ነገር ቢሁል ይሳካልኝ አይችልም። ምክንያቱም በቀጥፋቴ ነው ኃጢአቴ ነው በደሌ ነው እንደዚያ ያደረገኝ ብዬ አሁን ላይ ተስፋ መቁረጥ ስሜት ውስጥ ነው ያለሁት። ይበን የንስ አባት እንኳን ይ በቤተውስትን ማናገር አናግሬ ነበረ። ፈጠናሪ ምንም ሲሄድ ለተወሰነ ጊዜ ደህና ሆንና በቃ ይዘን ቦር አንዴ ሊሆን ይችላል፣ በሆነ ሰዓት አንዴ ሊሆን ይችላል አያለው በፍጹም አሁን እንደ በፊቱ በተደጋጋሚ ምናው ማየት አ ውስጥ ይመጣል እና፣ አንዳንዴ ፈጣሪም ትቶኛል ብዬ አስባለሁ። ምክንያቱም እኔ አልፈልገውም ይሄን ነገር ግን እንደ ሱስ ጋዩ በቃ ጥንቅላቴ ላይ ይመጣል። ምንም ነገር ማረግ ማቆም በምንም አልቻልኩም። አውዬ እና ከቻልሽ ፕሊስ የሳይኮሎጂ ባለሙያ ራሱ ማናገር እፈልጋለሁ፣ ግን በስልክ ምን እንዴት ማግኘት እንዳለብኝ አላቅም ከዚህ ነገር መገላገል መውጣት እፈልጋለሁ። ለቅባት እና ማታ ማልቀስ ነው ስራ። ይሄ በጣም ኃይለኛ ድርጊት ውስጥ ነው ያለው። ግራ ገብቶኛል። አንዳንዴ ራሴ ና ስለሽ

ከዚህ ነገር ጋር እያያስኩት ነው። ኢቨን በቃ ፍቅረኛዬ ሁላ ትቶኝ ሄደው በዚህ ምክንያት ነው። እኔን ጥልለው ስላልቻልኩ ነው ቪዲዮ ማስበው። እዚህ እ በፍጹም አረዋጋ መጥቼ ሰው ቤት እሰራለሁ። እይ አስብ ሁሉም ነገር ሲያስጠላኝ ነው ተነስቼ ወደዚህ የመጣሁት። እዚህ መጥቼ እራሱ በጣም ቤት ግን በቃ ነው አሁንም አሁን ስጨርስም ምንም

እና ሀሳባችን ለመስማት እየጠበኩ ነው ብላለች። አን ነው ና እባክቱ። ኖርማል አሁን ኖርማል ድምጼ ኖርማል። ሶ አንዳንዶቻችሁ አውቃችሁ ይሆን ሳይገባችሁ ቀርቶ ይሁን አላውቅም። ምንድን ነው የምን ሶስት ነው ምናምን እያላችሁ ነበረ እና እኛ በግልጽ ካልተነጋገርንበት ልክ እንደ እህታችን ብዙ ሴቶች እንደዚህ አይነት ችግር ላይ ሊሆኑ ይችላሉ። ብዙ ጊዜ እኛ ሀበሾች ምንድነው ችግራችን ነውር